እንዳይወርድ ነው ጠጨለል እንዳይወርድብሽ። ኧረ አልቆ ተንጨባሉ ሲያልቅ አመድ እንትን እንዳይሆንብሽ እንዳይቀየር። ምን ላድርግ እናት የኛ መንደር ሰው እንደው የዚህ መንደር ሰው እንደው ጥላ የለውም ይሆን ነው

ይገመደ ፈታ አድርጎ ዝም ብሎ ቆጥቷት ነው እንጂ ማ ምንድ ወነርጅ ልሞት እንዳል ወላሂ ህዳ ነው ከርችማው። እናንተ መንደር ህዳ ነው በሌሊት ሆይ ሰውዳ አይገባል። በጠበጠችኝ እኮ ማረጋት ነው ግሬ ገባኝ። ምን ይሻለኛል? ይሄን ምን ሜና እንትን ሰማች በቃ ኮልነት ነው። ምን ሜና የሚሉት እየተነሳች ምን መንደር ሆነ በቃ ውሎ። ተዚህ ቀደም እኮ አራግቤ ነበር ማስገባት እንኳን ሰው መንደርዳ ድጇን አትለቅም ነበር። በጠበቀው አለች ይሻለኛል ወይም መጫወቻ አልሆን ነው። በቃ ታንዲቱ ጋር ህዳ እዚህ ፋን እየፈተች ነው፣ ቡና ትጥዳለች። እንዴት አደረገ ነው ምትል ምን

አሁን እኮ ሌላ ማውሬ ነገር እንትን ይለዋል ልጅ አራው ነገር፣ እሺ?

ምሄድበት ነበረኝ እዚያ ምን ምና ሽምግልና ነገር ነበረ አለ። ቀመጥበት ሽምግልና እና አያላቃቸው ዘንድ ሽምግልና ነገር አለ። ምቆይ ተሆነ እኒያን ከብቶ ሄደሽ እንድትፈቅጃቸው። እሺ፣ እሄዳለሁ። ምቆይ ተሆነ ነው ደረስኩኝ ያሁን እንትን እላቸዋለሁ ግ ለም እንሄዳለሁ። እንጨት ተለለሽ እን ልፍለጥልሽ ብዬሻል። አረ አለኝ ሞልቶኝ ሞልቶኝ አለኝ። ንገሪኝ እንድፈልጥልሽ ግዴ የለም እናገራለሁ እንጂ የምን ያለው የምመላ ነው ግን እግዚአብሔር መጦፍ ያላት

ምን እንዴት ብታይቶ ወይ ነው የምልህ። እንደውም እኮ አውራሪ አውራሪ እኮ ነው አውራሪ ነው አውቀዋለሁ ነው የምልህ። ጠላታቸውን ስ አልሰማሁኝም ሰው ጋር እንዲህ መገናኘቱን ግን ሰውዬውም አመለኛ ነው ዋ አመለኛ። ጎሹን ጎሹን ታውቀዋለህ? አዎ ጎሹ የብዙ መሬት ያለው ኧረ አውቀዋለሁ። እሱ ያው ደሱ መቼም አንድ ነገር እዚያ ሰርቶ እስር ቤት ይገባል። አሁን መሽቶ እዚያ እየተመላለሰ ስጠይቀው ጊዜ በይኔ ጉዳዩን ያስፈታልሻለሁ ግድ የለም ብሎ ይኸውልህ እሷን እንትን ይላታል። እዚያ እጅና ጓንታይ እሱ ጋራ እሱ ሆነ አሁን እኔ ይሄን እከታተልልሻለሁ ብሎ ነገሩን ወነገሩን ይይዝልህና ሶስት ቀን አራት ቀን ተመላልሶ እንትን ታለ በኋላ ቤት ወደ ይኸውልሽ እንትን ይላት። ሌላ ነገር አሁን ዘራፍ ካክ አዎ ካክ ካክ አለች ነው ምለው ያለች አገር እያዝልኛለች። አሁን መቼም መፈታቷ አይቀርም። ሰውዬ ጊዜ ጠብቆ ሲፈታ ይሄን ነገር አረቂ ቤት መስማት ይኸውልህ ጎሹ ይሄን ነገር ሲሰማ አበደ አበደ አበደ አበደ። አሁን አይቸው ልታጣ እና እነዚህ ሰዎች ሳይጋደሉ ባክነህ ባክነህ እንደው የነፍስ ልጅ ሆኖ ብኝ እኮ ነው ብሎ ይኸውልህ ያጫውታል እና አሁን እዚያ እዚህ ይኸውልሽም እንግዲህ እናለኝ እዚህ ያየርሁ ነው እምልህ

ወዱ ሲያብጥ ጊዜ አልመስለዋል። ይኸውልህ፣ ዋ አይ አልመስለዋል። አይ እንዴት እዚያች የገባ ሰው እንዲህ ዋ፣ ወንድሞቹ እንዴት ሆነው እንደሚኖሩ እንዴት አለጃቸው። አራ እኮ ቤታቸው እኮ ነው፣ ቤታቸው እራሱን ተው። ቤታቸው ምን መቆሚያ እኮ የለውም።

በል አንተ ደግሞ እንደዚያ እንዳትነካካ። እንዳትነካካ ለእኔም ተተረፈኛል ምናምን ብዬ እነካካለሁ። ያው መች ምርቅ ነው ሰምቼ ተምቀር ብዬ ነው እንጂ ምን አላውቀው ምን ታባቱ። ንስ ምን ደግሞ አሊቀራረበው። ኮንጆ ዝም ብለህ አዋን አዋን ብለህ የሚሆነው ነገር ከታረቁ ይታረቁ። አለበለዚያ ተነስተ ወደ ቤት ወራ። በቀር ያለ ነገር ውስጥ አትግባ። ማባታምርን እኮ ተማክበር እኮ ነው። እሳቸውን አክብሬ ነው እንጂ ሽጋ ነው። ግን ይሄ ሁላ አሁን ይሄ ሰውየው ነገሩን ለማዞር ተፈለገ ይህ እንደዚህ ሽውጥ የሚያረጉት ነገር አለ። እንዲያ እንዲያረጉ እንዲያዋዝዙህ ነው ነው ስባ ወልዶ ንፈስ ነው ወልዶ ንፈስ። ምን አልኩህ አንተ፣ ምን አልኩህ እንዴ? ሰው ጋር መነካካት ወረመደው ስም እንዲያ በእንደዚያ ነው ምግዛት የሚመስለው። አያ አይደው ሰውን ሀሳብ ይሄ ሽመድ ነው ያ ያረጋል እ የሰው ትከሻ ላይ የታረፈ ቆይቷል። ይህ ሽመል ነው። ምልክ አበረች አበረች ረሙ አሁን ነው ምን እኔ አሁን ያላችሁ

የንባ ምክትል ጠባቂ የጠባቂ ንባ ምክትል ነው። እንዴት ነው አንደኛ ግን አንደኛ ወጥቼ ነው። እንደ እንትኑ ያሉ የሾሙኝ እኮ ተነዚያ ዚያጣ ተጎሰጎሰች ትሁላ በልቼ እኮ ነው እኔ እንግዲህ ጎርጉለው መንጥቀውን ያወጡኝ። እናቴ እንኳ ምክትል ንባ ጠባቂ የሴቶች የሴቶች የሴቶች ንባ ጠባቂ ምክትል ትበይን አድማሱ ወይ ወይ